ፈጣሪውን የተሸከመው አረጋዊ ታሪክ። ቅዱሱ አባት በቅዱስ ገብርኤል መሪነት ከእናት ከአባቱ ቤት ከወጣ ጀምሮ ፈጽሞ ወደ እናትና አባቱ ቤት አልተመለሰም። በዛም የግብጽን ገዳማት ሁሉ ዞረ። ለማደሪያው ዋሻ ለመኝተው ምንጣፍን አልፈለገም። ይህ ቅዱስ አባት ከግብጽ ወጥቶ ጌታችን እንዳዘዘው ስልሳን በሶችና ስልሳ ነብሮችን አስከትሎ በንፋስ ሰረገላ ተጭኖ ወደ ኢትዮጵያ መጥቶ ለኢትዮጵያ ሕዝቦች ምሕረት ወደ ባህርቱ ወርሮ ገብቶ እስከ መቶ ዓመት ድረስ ጸልዮ ምሕረትና ቃል ኪዳንን ተቀብሏል። ነቢዩ ዳዊት በዚህ ዓለም የደከመ ለዘላለሙ ይድናል ጥፋት የማያገኘውም እንዳለ አባታችንም የዘላለም ጥፋት እንዳያገኘው በዚህ ዓለም በቀንና በሌሊት በጾምና በጸሎት በስግደት ስጋውን አደከመ። የዚህ ድንቅ አባት ገድል ለመስማት የሚያስደንቅ ለመናገር የሚያስደነግጥ ነው። እኚህ አባት ከግብፅ ተነስተው ልበ አምላክ ዳዊት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ትንቢት ወደ ተናገረባት ሀገራችን ኢትዮጵያ መጥተው እስከ ዕለተ ረፍታቸው ድረስ በፍጹም ተጋድሎ ኖረዋል። መላእክት ዞረውት ቀንና ሌሊት ያለ እረፍት የሚጎበኙት እግዚአብሔር በቸርነቱ ያሰበው በምህረቱ የጎበኘው በደመና ተጭኖ የሚጓዝ በሕይወተ ሥጋ እያለ ብሔረ ብፁዓንን የጎበኘ ከጫካ አራዊት ጋር የኖረ መንፈስ ቅዱስ ያበረታው የአጋንንትን ጦር ታግሶ የተጋደለ አባታችን ገብረ መንፈስ ቅዱስ። ይህ ሁሉ ነገር በአሁኑ ዘመን ላለን ለኛ ምናልባትም ተራት ተረት ተረት ሊመስል ይችላል። ነገር ግን ይህ ገድል የዚህን ዓለም ጣዕም የተወ ስለ ነፍሳት ድህነት ራሱን በጾም፣ በጸሎት፣ በስግደትና በእምነት ትሩፋት ያበዛ አጋንንትን ድል የነሳ ጌታ በወንጌል ወንድም እህቱን፣ ሚስቱን፣ ልጆቹን፣ ንብረቱን ትቶ የሚከተል የዚህን ሁሉ መቶ እጥፍ ይቀበላል እንዳለ ራሱን ለጌታ ፍቅር ብሎ የካደ በዝቋላና በጉራጌ የመሠረታቸው ገዳማት ምስክር የሚሆኑት ከራሱ በላይ ስለ ሀገራችንና ስለ ነፍሳት ድህነት የተማጸነ የአባታችን የገብረ መንፈስ ቅዱስ እውነተኛ ሕይወት ታሪክ ነው። በዛሬው መርሃ ግብራችን ከባለፈው ክፍል አንድ የቀጠለውን የአባታችን የገብረ መንፈስ ቅዱስ እንገር ሊዘንላችሁ ቀርበናል። ለሌሎች እንዲዳረስ ቪዲዮን ላይክ በማድረግ ይጀምሩ። ቀጣዮቹና ቀሪዎቹን የአባታችን እንገር ለመከታተል ቻናሉን ሰብስክራይብ ያድርጉ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በባለፈው በክፍል አንድ መርሃ ግብራችን ላይ የአባታችን የአቡነ ገብረ መንፈስ ቅዱስን አስተዳደግ፣ ወደ በረሃ ስለመውረዳቸው፣ ስለተጋድሏቸው፣ በቅዱስ ገብርኤል መሪነት ከእግዚአብሔር ዙፋን ፊት ስለመድረሳቸው፣ ከዛም በበረሃ ስለመውረዳቸው፣ እንዲሁም ከስልሳ ነብሮችና ናብስቶች ጋር እንዲኖሩ ጌታ እንዳዘዘው አሳይተናችሁ ነበር። በዛሬው መርሃ ግብራችን ደግሞ አባታችን ገብረ መንፈስ ቅዱስ በበረሃ ስላደረጉት ተጋድሎ ወደ ኢትዮጵያ በደመና ተጭነው ስለመምጣታቸው በባህሩ ጸልየው የኢትዮጵያን ሕዝብ እንዳስማሩ እና ሌሎችንም ተጨማሪ ገድላቶች በዝርዝር እናያለን። እስከ ፕሮግራሙ መጨረሻ ድረስ አብራችሁን ቆዩ። ከዚህም በኋላ ይህ አባታችን ገብረ መንፈስ ቅዱስ ወደ ፈለገው ቦታ በብርሃን ሰረገላ ተጭኖ የደርስ ነበር። በዚህም የግብፅን ገዳማት ሁሉ ዞረ። ምስጋና እና ተጋር ለሆንም ቀጠለ። በምስጋና ብዛትም መላእክትም መሰለ። በዚህ ዓለም ልብስን ሳይለብስ ምግብን ሳይበላ ኖረ። አባታችን የዘላለም ጥፋት እንዲያገኘው በዚህ ዓለም ፍጹም አስተዋይ ሆነ። በእውነትም ምግብን ባለመብላትና ልብስን ባለመልበስ መላእክትን ገንዘብ በመናቅ እናት አባትን በመተው ሐዋርያትና መነኮሳትን መስሎ ኖረ። ከዚህም በኋላ አባታችን ገብረ መንፈስ ቅዱስ ሰው በማይደርስበት ነጣቂ ተኩላዎች ወዳሉበት በረሃ ሄዳለሁ አለ። የበረሃ ወሬዎች እንዲበሉኝ ስጋ ይንጥላለሁ። እነርሱም አንበሳ፣ ነብር፣ ተኩላ፣ ዘንዶና አባብ ናቸው። እነርሱም በየወገናቸው ቁጥር የላቸውም። እንደ ተጣለ ሬሳ ሆንላቸዋለሁ ብሎ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ተናገረ። ስለዚህም ነገር አባታችን ገብረ መንፈስ ቅዱስ በበረሃ ይኖር ዘንድ ጨከነ እንጂ አልተጠራጠረም። የበረሃ አራዊት ባሉበት ቦታ ሁሉ ዞረ። የበረሃ አራዊት ሁሉ ንዑድ ክቡር የሚሆን አባታችን ገብረ መንፈስ ቅዱስን ባዩት ጊዜ ሊጣሉት ወደዱ። ነገር ግን የእግዚአብሔር ኃይል ከለከላቸው። አባታችን ግን እነሱ ወዳሉበት ሄዶ በመካከላቸው ይመላለስ ነበር። ነገር ግን በእርሱ ክፉ ሊያደርግበት የቻለ የለም። በእርሱ ያደረ የእግዚአብሔር ኃይል ይከለክላቸው ነበርና እነርሱ ግን ከፊቱ ቁመው ለእርሱ እንደሚሰግዱ ራሳቸውን ዘንበል ያደረጉ። ይኸውም ከእርሱ ርቀው አይደለም፣ ከእርሱ ጋር ተስማምተው በአንድነት ኖሩ እንጂ። እግዚአብሔር የተራቧን አብስቶች ወዳሉ ጉድጓድ በተጣለ ጊዜ ዳንኤልን እንዳዳነው በጥርሳቸው አልነከሱትም፣ በጥፍራቸው አልቧጨሩትም፣ እንደ ተራቡ ተገኙ እንጂ። ስለዚህም አባታችን ገብረ መንፈስ ቅዱስ ሊጎዱት አልቻሉም። እግዚአብሔርም በማብለክ ሕይወቱ እንደ ዳንኤል ሆኗልና። በተጋድሎ ግን አባታችን ገብረ መንፈስ ቅዱስ ይበልጠዋል። ዳንኤል ጥቂት ዘመን ኖረ፣ ከአንበሶች ብቻ ጋር ተስማማ ኑር ክቡር የሚሆን አባታችን ገብረ መንፈስ ቅዱስ ግን ነጣቂዎች ከሆኑ ከበረሃ አውሬዎች ጋር ሁሉ ኖረ። እነዚህ ድብ፣ ተኩላ፣ ዘንዶ፣ እባብ ናቸው። ብዛታቸው እንደ ዱር ሳር ሆኖ የሚርመሰመሱ ሁሉ ከእርሱ ጋር ተስማምቶ ኖሩ። የበረሃ ራዊቱም ከለመዱት በኋላ ወደ እርሱ እየመጡ ከእግሩ በታች የተኙ ነበር። አገልጋይ ለጌታው እንደሚገዛ ተማሪው መምህሩ እንደሚያገለግል ያገለግሉት ነበር። በጸሎት በተነሳ ጊዜም እነርሱ አብረውት ይቆሙ ነበር። እንደ ፍየል እና እንደ በጎች እረኛ ይታዘዙት ነበር። ወደ እነርሱ ሲመጣ ባዩት ጊዜም ወደ እርሱ ሩጠው ሂደው ሲሰግዱለት ነበር። የእናቱን ጡት ሲጠባ ከእስራቱ ተፈቶ እንደሚሮጥ አንበሳ ሊቀበሉት ወደ እርሱ ይሮጣሉ። እንደዚሁም ይፈነጥዛሉ፣ ይወዱታል፣ ይከተሉታል። እንዲህ ያለ የሚያስደንቅ ተሐምር ያየ የሰማ ማን ነው? እንደ አምላክ እንደ ፈጣሪያቸው ይታዘዙለታል ይሰግዱለታልም። ኑድ ክቡር አባታችን ገብረ መንፈስ ቅዱስ ከእነርሱ ጋር ተስማምቶ ኖረ። እንደ በግና ፍየል ግልገል የአንበሳ ደቦሎችንም በፊቱ ሲሮጡ በእጁ ይዛቸው ነበር። እንደ ላም ጥጃም ያቅፋቸው ነበር። እንደ አገልጋይ፣ እንደ ወንድም፣ እንደ ጓደኛ፣ እንደ ሥጋ ዘመድ ሆኑት። ከዚያም ወጥቶ ገዳማትን ሁሉ ዞረ። እግዚአብሔር እንደወደደው እንደ ዮሐንስ ወንጌላዊ በቅዱሳን ሁሉ ዘንድ ተወደደ። መላእክትንም ዘወትር ይጠብቁት ዘንድ አዘዛቸው። ይህ ቅዱስ አባታችን ገብረ መንፈስ ቅዱስ በጸሎት እና በስግደት እጅግ እብረታ አብዝቶ በሚሰግድበት ጊዜ ከሰውነቱ የሚወጣው ላብ መሬቱን እስኪያጨቀየው ድረስ እንደ ፈሳሽ ውሃ ይወርድ ነበር። በእውነትም ቅዱሱ አባት መላእክትን መሰለ። አባታችን ገብረ መንፈስ ቅዱስ ጸሎቱን በጨረሰ ጊዜ እንደ ልማዳቸው መላእክት ወደ እርሱ መጥተው አንተ ጽኑ ተጋዳይ መነኩሴ ምን ትሻለህ? አሉት። በእኔ በፊት የነበሩ ነቢያት፣ በአደባባይ የተጣሉ ሰማዕታት፣ ወንጌሉን ያስተማሩ ሐዋርያት፣ በየዋሸው በየፍርክታው ያሉ ጻድቃን፣ እነዚህ ሁሉ እግዚአብሔር እንዳዩት እኔ የማየው ዘንድ ይሻለሁ አላቸው። መላእክትም የአባታችን የገብረ መንፈስ ቅዱስን ነገር ሰምተው ወደ ሰማይ ወጥተው አባታችን የጠየቃቸውን ሁሉ ለጌታችን ነገሩት። ያን ጊዜም ሰማይ ተከፈተ፣ የእሳት ድንኳንም ተገለጠ። አራቱ እንስሳ ዙፋኑን ተሸክመው፣ 24ቱ ካህናተ ሰማይ የወርቅ ማዕጠንት ይዘው በፊቱ ቆመው፣ ሊቃነ መላእክት በየማዕረጋቸው በየነገዳቸው በዙፋኑ ዙሪያ ቆመው አባታችን ገብረ መንፈስ ቅዱስም ጌታችን ኢየሱስ ክርስቶስን በአባቱ ቀኝ በዙፋኑ ላይ ተቀምጦ በአንድነቱ በሶስትነቱ አየው። ያብ የወልድ የመንፈስ ቅዱስን አንድነትንና ሶስትነትን ተረዳ። መላእክትና ሊቃነ መላእክት በየስራታቸው ዘጠና ዘጠኙ ነገደ መላእክት በየወገናቸው ብዙ የብዙ ብዙ የሚሆኑ መላእክት በየነገዳቸው ሁሉም በአንድ ቃል ቅዱስ ቅዱስ ቅዱስ አሸናፊ እግዚአብሔር ምስጋናህ በሰማይ በምድር የመላ ነው እያሉ ከአንደበታቸው ምስጋና አይቋረጥም ነበር። አባታችን ገብረ መንፈስ ቅዱስም ይህን ባየ ጊዜ ታላቅ ፍርሃትን ፈራ፣ ተንቀጠቀጠ። እኔን ስላየኸኝ አትፍራ፣ ዮሐንስ እንዳየኝ አንተም እንድታየኝ ያጸናሁህ፣ ያበረታሁህ እኔ ነኝና፣ ወዳጄ ገብረ መንፈስ ቅዱስ ከእኔ ምን ትሻለህ? ምንስ ትለምነኛለህ? ኖታዬ ዘንድ በለመንከኝ ጊዜ ተገለጽኩልህ እስከ ሞት ድረስ የጨንከንክ የታግስክ ከአንበስኮች ጋር መኖርን ያልፈራህ ሳትጠራጠር ገዳምን የዞር በግብፅ ገዳማት ሶስት መቶ ዓመት የኖርክ እኔ መርጬ ንጹሕ አድርጌ የፈጠርኩ ወዳጄ ገብረ መንፈስ ቅዱስ ሆይ ምን ላደርግልህ? አሁንስ የለመንከኝን ሁሉ እንዳልዋሽህ እልሃለሁ ምን እንዳደርግልህ ትወዳለህ አለው። አባታችን ገብረ መንፈስ ቅዱስም ይህን ታላቅ ሚስጥር ከፈጣሪው ከጌታው ሰምቶ እጅግ ደስ አለው። አባታችንም ጌታዬ፣ አምላኬ ይህ ለእኔ አይገባኝም። እንደ እኔ ላሉት ለሌሎች አላደረግከውን ለእኔ አድርገህልኛልና አሁንም የምሕረት ቃል ኪዳን ስጠኝ። የገቦታን ሰዎች ማርልኝ፣ ኃጣን ናቸውና። ንስሐ የማያሻቸው ጻድቃንን ልትጠራ አልመጣህምና ሀጣንን ወደ ንስሐ ልትመልስ መጣህ እንጂ። ጥርሳቸው እያፋጩ እምባቸው እንደ ክረምት ዝናብ እየወረደ በሲኦል ውስጥ የሚሰቃዩ ነፍሳትን አስባቸው። ሰይጣን ስላሳታቸው ነውና፣ ባለማወቅ በማወቅም የሠሩትን ማራቸው ይቅር በላቸው አለ። ጌታችንም ወዳጄ ገብረ መንፈስ ቅዱስ ሆይ እንደ ቸርነት እምርልሃለሁ መታሰቢያን የሚያደርጉ ስምህን የሚጠሩ ኃጣንን ሁሉ እንደ ቸርነቴ እንደ ይቅር ባይነት የምርልሃለሁ እንጂ እምቢ አልልህም። የለመንከኝን ሁሉ አደርግ ዘንድ የማይታበይ ቃል ኪዳን እሰጥቻለሁ አለው። አባታችን ገብረ መንፈስ ቅዱስም ይህን ቃል ሰምቶ በግንባሩ ወድቆ ሰገደ። ሰማያውያን መላእክት፣ ምድራውያን ጻድቃን፣ ሰማዕታት ይህችን ሰምተው ደስ አላቸው። ለአምላካችን ለፈጣሪያችን ምስጋና ይገባል፣ ቅድመ ዓለም የነበርክ ዓለምን አሳልፈ የምትኖር ብለው አመሰገኑ። አባታችን ገብረ መንፈስ ቅዱስም ጌታዬ የምትመርልኝ ምን ያህል ነው አለው። ጌታም በእድሜ ልክ በእያንዳንዷ ቀን ሺህ እምርልሃለሁ አለው። የአባታችን የገብረ መንፈስ ቅዱስ ዕድሜው ከተወለደበት ቀን ጀምሮ ይህ ቃል ኪዳን እስከተቀበለበት ቀን ድረስ ሦስት መቶ ዓመት ሆኖት ነበር። ጌታችንም የመላእክት አለቆችን ከሲኦል ውስጥ በእሳት ሰንሰለት ታስረው ያሉ ነፍሳትን ፈታችሁ አምጥታችሁ ለአባ ገብረ መንፈስ ቅዱስ ስጡት አላቸው። ሰባቱ የመላእክት አለቆችም ሀጣን ወዳሉበት ወደ ሲኦል ወረዱ። በዛይ ሰዓት በሀጣን ላይ የሰለጠነ የሲኦል አለቃ መጣ። ከዚህም በኋላ ሰባቱ የመላእክት አለቆች በአባታችን ጸሎት የዳኑትን የገቦታ ሰዎች ከሲኦል አውጧቸው ሚካኤል ና ገብርኤል በየወገናቸው፣ ኦራኤል ና ሩፋኤል በየነገዳቸው፣ ሳቁኤል ና ራጉኤል ፋኑኤል በየማረጋቸው እያመሰገኑ እልል እያሉ ሌሎችም የመላእክት ሰራዊት ወደ እግዚአብሔር የክብር ዙፋን እስኪደርሱ ድረስ በሰማይ ለእግዚአብሔር ምስጋና ይገባል፣ በምድርም ለሰው ልጅ እርቅ ይሆን እያሉ በፊት በፊታቸው እየመሩ እነዚያን ነፍሳት ወደ ገነት አስገቧቸው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስን እንዳንተ መላእክት ዘወትር ከሚጎበኟቸው ከቅዱሳን ከገዳማውያን በቀር በዚህ ዓለም ያሉ ሰዎች ሁሉ ከካህናት ከመነኮሳት ወገን ቢሆን ከዛሬ ጀምሮ አያዩህም፣ ልትገለጽለት ከወደድከው በቀር መላእክትም ለሁሉ ተገልጸው እንደማይታዩ አትታይም። ያለ ድምፅ እንደ ንፋስ የሚበር የብርሃን ሰረገላ ይሆንልህ፣ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ መድረስ እስከምትችልበት ድረስ ብረር ወዳጄ ገብረ መንፈስ ቅዱስ ከእንግዲህ ወዲህ እኔንና አባቴንም መንፈስ ቅዱስንም በወደድክ ጊዜ ይህን ታማኝ አገልጋዬ ወዳጄ ገብረ መንፈስ ቅዱስ ከዛሬ ጀምሮ ወደ ኢትዮጵያ ሂድ። በልመና በጸሎትህ ከሲኦል የምታወጣቸው ነፍሳት በዚያ አሉና። አባታችን ገብረ መንፈስ ቅዱስም የጌታውን ነገር ሰምቶ ፊቱ በራ፣ በልቡ ደስ ተሰኘ። ጌታዬ ወደዚያች አገር ማን ይመራኛል? መንገዷስ በምን አውቃለሁ? ከታናሽነቴ ጀምሮ ሩቅ አገር እንደሆነች ሰምቻለሁና፣ አለው። እግዚአብሔርም አለው እኔ በስልጣን ያደርሰሃለሁ፣ መላእክትም ካንታ አይለዩም፣ በእነርሱ ዘንድ የከበርክ ሆነሃልና፣ እኔንም በወደድክ ጊዜ ታገኘኛለህ፣ የለመንከኝንም ሁሉ አደርግልሃለሁ አለው። ጌታችንም ለአባታችን ገብረ መንፈስ ቅዱስ ይህን ቃል ኪዳን ከሰጠው በኋላ ከእርሱ ተለየ። ከዕለታት አንድ ቀን ጌታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስ በበረሃ ሳለ ጎበኘው። የሥራቸውን ክፋት ትመለከት ዘንድ ወደ ገባውን ሂድ አለው። አባታችንም ጌታችን እንዳዘዘው ወደ ገባውን ሲሄድ በመንገድ ደከመ። ሰይጣንም በክንፉ የሚበሩ በእግር የሚሽከረከሩ ብዙ የበረሃ አውሬዎች አመጣበት። የእግራቸው ኮቴ ድምፅ የሚያስደነግጥ ነበር። አውሬዎች መጥተው ከበቡት። ጅብና ጃርት ቀደሙት። አባታችን ባያቸው ጊዜ ከመጽሐፍት ከአዳም ልጆች ግብፅ ይከፋል፣ ከበረሃ አውሬዎች ጅብ ይረክሳል የሚል ሰማ። ኋለ በመስቀል አምሳል ፊቱን አማተበ። ጃርትን እግዚአብሔር ጸጉርሽን ያርግፈው አላት። ይህም ባላት ጊዜ ጸጉሯ አረገፈ። አንበሳ ግን መታሰገደችለት፣ እግሩን ላሰች። አባታችን ጃርትን በጠላት ምክር እኔን ለማጥፋት መጣሽ አላት። ጃርትም አዎ አንተን እንጣላህ ዘንድ ሰይጣን ሰበሰበን እርሱም ይጣልህ ዘንድ እንሆ አሁን ይመጣል። አባት ሆይ ተጠንቀቅ አለችው። አባታችንም ስትለማመጠው ባየ ጊዜ እግዚአብሔር ፀጉርሽን ወደ ቦታው ይመልስልሽ አላት። ይህም ባላት ጊዜ ጸጉሯ እንደ ቀድሞ ተመለሰላት። አባታችን ከአንቺ ጋር ለሚመጡት ሁሉ ሂደች ንገሪ አላት። ሂዳም በእርሷ ላይ የተደረገውን ሁሉ ነገረቻቸው። ይህን ሰምተው ፈጽሞ ደነገጡ። ሁሉም መጥተው ከፊቱ ሰገዱ። መልእክተኞቹ ድል እንደተነሱ ባዩ ጊዜ ሰይጣን በተረገመ ዘንዱ አምሳል መጣ። ቁመቱም 75 ክንድ ወርዱም 20 ክንድ ያህል ነበር። ዓይኖቹም የእሳት ነበልባል ይመስሉ ነበር። አባታችን ገብረ መንፈስ ቅዱስም ባየው ጊዜ በስላሴ ስም ፊቱን አማትቦ ከዚህ ከክፉ አውሪያ ቤቱ አድነኝ በእኔ በባሪያ ቃል ድንጋይ ይሁን አለ። ይህን ሲጸልይ ያ አውሬ መጥቶ በፊቱ ቆሞ ሊውጠው አፉን ከፈተ። አባታችን በመስቀል አምሳል ፊቱን አማትቦ በፈጣሪ ኃይል ድንጋይ ሁን ብያዝሃለሁ አለው። ያን ጊዜ ፈጥኖ በምድር ላይ ወደቀ፣ ድንጋይም ሆነ። አባታችን ገብረ መንፈስ ቅዱስም ደስ አለው። የእግዚአብሔር መልአክም የሕይወት መጠጥ የተሞሉ ሶስት የወርቅ ጽዋዎችንና ኅብስት እንዲሁም አስራ ሁለት መብራት በእጁ ይዞ ወረደ። ስለዲካም ይህን ንብስት ብላ፣ ይህን ጽዋ ጠጣለው አባታችንም ከመልአኩ እጅ ተቀብሎ በላ፣ ጠጣ በነጋም ጊዜ ተነስቶ ወደ ግባውን ሄደ። የበዛ ክፉ ስራቸውን አየ። ሀገራቸው በክፋት የታጠረ ሆኖ ታየው። እናንተ የግባውን ሰዎች ሆይ፣ ከብዙ ስራ ሰንፋችሁ አያችኋለሁ፣ እግዚአብሔርን አትፈሩትምን አላቸው። እነርሱም ይህም በሰሙ ጊዜ ሁሉም ሊጣሉት መጡ። አንተ እንዲህ የምትሰድበን ከአሥራ ሁለቱ መሠሪያን ተለይተህ የቀረህ ነህን አሉት። አባታችንም እነዚያ መሠሪያን አይደሉም ለነፍሳችሁ ድህነት የሚሆነውን አስተምራችኋለሁ እንጂ እኔስ መሠሪያ አይደለሁም፣ አላቸው። እነርሱም ከአባታችን ይህን ነገር በሰሙ ጊዜ ተቆጡ፣ ፀጉሩን ይዘው ጎተቱት፣ ደበደቡት፣ ወደ ውጭም አውጥተው ጣሉት። አባታችን በዚያ ሲጸልይ ጌታችን ተገለጸለት። ወዳጅ የገብረ መንፈስ ቅዱስ፣ በእኔ ምክንያት ያገኘ መከራ ትፍራ፣ ታገስ፣ የቀኑን ሐሩር የሌሊቱን ቁር ታገስ። እኔም ቃል ኪዳንን እሰጣሃለሁ ስምህንም የጠራ ምርልሃለሁ። ከዚህም አገር አፍርሃት ትወጣም ሕጌን የተላለፉ ሰባት መቶ እልፍ ከአሥራ አምስት ነፍሳት አሥራት አድርጌ ሰጠው አለው። ጌታችንም ይህን ቃል ኪዳን ሰጥቶት ወደ ሰማይ አረገ። አባታችንም በተሰጠው አሥራት ደስ ብሎ ተሰገደ። ከዚያም ሞቶ ወደ ብሔረ ብፁዓን ሄደ። ከዕለታት አንድ ቀንም ጌታችን ኢየሱስ ክርስቶስ ተገልጾ ሕጌን ያልተላለፍክ ልቤን ደስ ያሰኘህ ወዳጅ የገብረ መንፈስ ቅዱስ ሰላም ላንተ ይሁን። እኔም አስራት እሰጥሃለሁ ለእናቴ አስራት አድርጌ ወደ ሰጠዋት ወደ ኢትዮጵያ ሂድ የእስራኤልን መንግሥት ለሌላ አሳልፌ እንዳልሰጥ ለባለሟ ላይ ለዳዊት የገባሁት ከአንደበት የወጣውን ቃል አላትፍም አለው። ጌታችንም አባታችንን ሂደህ የመንግሥት ወራሽ ላሊበላን የሚሻልህ ምድራዊ መንግሥት ነውን ወይ ሰማያዊ መንግሥት ምረጥ ብሎሃል በለው አለው። ይህን ከነገረው በኋላ ወደ ሰማይ አረገ። አባታችንም ከምድር ወድቆ ሰገደ። ከዚህም በኋላ የእግዚአብሔር ፍቃድ ከእኔ ጋር ይሁን ወደዚያ መሄድን አልሰንፍም ብሎ ተነስቶ ሄደ። አባታችን ገብረ መንፈስ ቅዱስም ከግብፅ ወጥቶ ጌታችን እንዳዘዘው መልአኩ ቅዱስ ገብርኤል እየመራው ስልሳን በሶችን ስልሳ ነብሮችን አስከትሎ ሰላሳም በቀኙ ሰላሳ በግረው ሰላሳ በፊቱ ሰላሳ በኋላ ሆነው በንፋስ ሰረገላ ተጭነው ወደ ኢትዮጵያ መጡ። ምድረ ከብድም አደረሳቸው። ዳግመኛም ወደ ዝቋላ ተራራ ወሰደው። ከዚህም በኋላ የእግዚአብሔር የሕጉን ታቦት እጅ ነሳ ዘንድ ዘጠኙ ቅዱሳን ወደነበሩበት ወደ አክሱም ሄደ። መልእክቱን ለንጉሥ ላሊበላ ያደርስ ዘንድ ከአክሱም ተነስቶ ሄደ። ደርሶም ንጉሱ፣ ሰላም ላንተ ይሁን አለው። ንጉሱም የእግዚአብሔር ሰላም ከአንተም ጋር ይሁን አለው። የፀጉሩንም ብዛት አይቶ አደነቀ። የእግዚአብሔር ሰው አባቴ፣ ከወዴት መጣህ አለው። አባታችን ገብረ መንፈስ ቅዱስም ከብሔረ ብፁዓን መጣህ አለው። ንጉሱም ብሔረ ብፁዓን የሚባለው የት ነው ያለው አለው። የሀገሪቱ ሥርዓት ምን ይመስላል ብሎ ጠየቀው። ለመስማት የሚያስደንቅ ሥርዓቷን ሁሉ አስረዳው። ንጉሱም ሰምቶ ፈጽሞ አደነቀ። አባታችን ገብረ መንፈስ ቅዱስም ቅዱስ ላሊበላን ጌታዬ ፈጣሪዬ ወደ አንተ የላከውን ታላቅ መልእክት አለኝ አለው ንጉሱም ይህን ሰምቶ ደነገጠ በፊቱም ራሱን ዘንበል አድርጎ በል ንገረኝ አለው አባታችን ገብረ መንፈስ ቅዱስም መልሶ ጌታችን ኢየሱስ ክርስቶስ ሰላም ላንተ ይሁን ወዳጄ የምድር መንግሥት ትወዳለህ ወይስ የሰማይ መንግሥት የሚሻልህን ምረጥ ብሎሃል አለው ንጉሥ ላሊበላ ይህን ሰምቶ በእውነት እግዚአብሔር በፍጥረት ሁሉ የተመሰገነ ነው ብሎ ሰገደ። ምሮያን መንግሥትማ ኃላፊ ነው፣ እኔስ የሰማዩን መንግሥት መርጣለሁ አለው። ከዚህም በኋላ አባታችን ገብረ መንፈስ ቅዱስ ላሊበላን ባረከው። ቀጥሎም አባታችን ገብረ መንፈስ ቅዱስ ከባህር ዳር ቆሞ ምስራቁንና ምዕራቡን ሰሜኑንና ደቡቡን ተመለከተ። የኢትዮጵያ ሕዝብ ኃጢአቱ በፊቱ ተገልጾ ታየው። አባታችን ገብረ መንፈስ ቅዱስም ወደ ባህር ተወርውሮ ገብቶ ከዚህ ባህር እንዳልወጣ በሕያው ስምህ ማልኩ፣ በእግሬ አልቆምም አለ። አርባ ቀንና አርባ ሌሊት በባህር ውስጥ እንዲሆኖ ኖረ። ወደ አባታችን ገብረ መንፈስ ቅዱስም የጠራ መታሰቢያህን ያደረገ ምርልሃለው የሚል ቃል ከሰማይ መጣ። ብፁዊ አባታችን መልአኩን የኢትዮጵያ ሕዝብ ሁሉ ካልማርክልኝ ከዚህ ባህር አልወጣም አለው። እስከ መቶ ዓመትም ድረስ ተዘግዝቆ በዚያ ባህር ውስጥ ኖረ። ስጋ ሁሉ አለቀ፣ ደሙም ከባህር ፈሰሰ፣ ውሃውም ደም መሰለ። አጥንቶቹም እንደ በረድ ነጭ ሆነው ታዩ። አጋንንት ሊጣሉት ከአራቱ ማዕዘን ወደ እርሱ ይመጡ ነበር። በየዕለቱ አምስት መቶ አምስት መቶ አጋንንት እስከ መቶ ዓመት ድረስ በጦር የወጉት ነበር፣ ስለታም በሆኑ ድንጋዮች የሚቈርጡት ነበር። የአባታችን መከራውን በክርስቶስ አምነው ከሞቱ ሰማዕት ሁሉ ከተቀበሉ መከራ የበዛ ነው። ከዚህ በኋላ ጌታችን መጥቶ ከባህር ዳር ቆሞ፣ ወዳጄ ገብረ መንፈስ ቅዱስ የኢትዮጵያ ሰዎች ሁሉ ምሬልሃለው፣ ተነሱጣ አለው። ያን ጊዜም አባታችን ገብረ መንፈስ ቅዱስ ያሰበው ስለተፈጸመለት ደስ እያለው ከባህር ወጣ። አጥንቶቹ እንደ መርፌ ቀዳዳ ተበሳስተው ተገኙ። ጌታችንም መላ ሰውነቱ በእጁ ዳሶ፣ ምንም እንዳልነበር፣ ምንም እንዳልደረሰበት እንደ መጀመሪያው ጠነኛ አደረገው። ከዚህ በኋላ ወደ ምድረ ከብድ ላከው። ከዚህ በኋላ ወደ ሰማይ ወጥቶ ከሰማይ በታች ሰባት ዓመት ኖረ። ዳግመኛም ከዚያ ወርዶ ወደ ምድረ ከብድ ሄደ። በዚያም እስከ ሰባት ዓመት ድረስ ቆሞ ሲጸልይ ኖረ። ከዚህ በኋላ ሰይጣን በቁራ ተመስሎ መጣ። ዓይኖቹን ወደ ሰማይ አንጋጦ አገኘ። በራሱ ላይ ተቀምጦ ዓይኖቹን አነቈረው አሳወረውም። ከዚህ በኋላ ሁለት ሳምንት ሙሉ እንደ ቀድሞ ምንም ምን ጸሎቱን ሳያቋርጥ ሲጸልይ ሰነበተ። የመላእክት አለቆች ቅዱስ ሚካኤል እና ቅዱስ ገብርኤል መጥተው በፊቱ ቆመው ሁለቱን አይኖች እፍ አሉባቸው፣ ወዲያውም አዩ። እይታቸውም ከቀድሞ ሰባት እጅ በለጠ። አባታችን ገብረ መንፈስ ቅዱስንም ከዚህ በፊት ይጣሉ የነበሩ ጠላቶች አጋንንትን ከዝቋላ ምድር ታጠፋቸው ዘንድ ወደ ዝቋላ ሂድ አሉት። አባታችን ገብረ መንፈስ ቅዱስም ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ተራራ ሄደ። በመንገድም ሶስት ሽማግሌዎች ደክመው በጥላ ስር አርፈው አገኘ። ያረፉበትም ተራራ እንደ ፀሐይ ያበራ ነበር። አባታችንም አይቶ በልቦናው እሰወራቸዋለሁ ብሎ አሰበ። እነርሱም አይተው ስለ እግዚአብሔር ፍቅር ብለህ አትለፈን፣ አንድ ምዕራፍ ያህል አዝለህ ውሰደን እያሉ አሰምተው ተናገሩ። ቀርቦም ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች መሆናቸው ተረዳ። አንዱን አዝሎ ሄደ። ጥቂት እልፍ እንዳለ ሽማግሌው አባታችን እህል ስለማትበላ ውሃም ስለማትጠጣ ይደግመሃል፣ ከዚህ አስቀምጠኝ አለው። አባታችንም ወዴት ታውቀኛለህ አለው። ሽማግሌውም ተመልሰህ ሂደህ ባልንጀሮችህን አምጣቸው አለው። ሽማግሌውን በዚያ ትቶ ወደ ሁለቱ ሽማግሌዎች ሄደ። ከሁለቱ አንዱን አዝሎ ሽማግሌው ወዳለበት አደረሰው። ተመልሶም ሦስተኛውን ሽማግሌ ያመጣው አባታችን አቡነ ገብረ መንፈስ ቅዱስ እነዚህን ሽማግሌዎች ከወዴት መጣችሁ የሽታችሁ መዓዛ ልብን ይመስጣል አላቸው ሶስቱም ሽማግሌዎች ተነስተው ቆመው ለአባታችን ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹለት አባታችን አብርሃም በመመር የዛፍ ስር ስላሴን በአንድነት በሶስትነት እንዳየ አባታችን ገብረ መንፈስ ቅዱስም ስላሴን በአንድነት በሶስትነት አያቸው በዛም ቦታ አብ፣ ወልድ፣ መንፈስ ቅዱስ አባታችን ገብረ መንፈስ ቅዱስን ባረኩት። አንተ እንዳዘልከን እኛም እናዝልሃለን፣ እስከ ሰባቱ ሰማያት መድረስ እናወጣሃለን አሉት። ያም ጊዜም መልካቸው ተለወጠ፣ የባህርያ ክብራቸው ተገለጹ፣ እንደ እሳት ነበልባል ሆኑ፣ መባርክት ሁሉ ተብለጨለጩ፣ ሰማያት ተነዋወጡ፣ ድንጋዮች ወደቁ። ደቀ መዛሙርቱ በደብረ ታቦር ታላቅ ሚስጥር መንፈሳዊ ሀብት ለብፁዓዊ አባታችን ለአቡነ ገብረ መንፈስ ቅዱስ ተሰጣቸው። ነቢያትና ሐዋርያት እግዚአብሔርን እንዳዩት አባታችንም አየው። ያን ጊዜም የብርሃን ፈጣሪ አባዝሎ እስከ ሁለተኛው ሰማይ እስከ ሦስተኛው ኩሌታ ደረሰው። ቀጥሎም አባታችን ከዙፋኑ ፊት ከእግዚአብሔር ዙፋን ደረሰ። አባታችን በዙፋኑ ፊት በደረሰ ጊዜ ሦስቱም በአንድ ዙፋን ተቀምጦ አየ። ይኸውን በአንድነት ሦስትነት ነው። በመላእክት በሰውም በፍጥረትም ሁሉ አንድ ስግደት አንድ ምስጋና ይቀርብላቸዋል። ይህን ሁሉ አይቶ አባታችን ገብረ መንፈስ ቅዱስ አደነቀ። ጌታችን ኢየሱስ ክርስቶስም በዛ ቦታ ታላቅ ቃል ኪዳንን ሰጠው። ከዚህ በኋላ አባታችን ገብረ መንፈስ ቅዱስ በመብረቅ ሰረግላ ተጭኖ ወደ ዝቋላ ወረደ። አጋንንትን አስደነገጣቸው። ሊቃነ መላእክት ከበው በእሳት ሰይፍ ቆራርጠው ጣሏቸው በመብረቅ ማነደዷቸው አመር ትቢያ ሆኑ፣ በንፋስ በተኗቸው። አባታችን ገብረ መንፈስ ቅዱስ በመላእክት አጋዥነት በተሰጣቸው ጋር ያጠፏቸው አጋንት ቁጥራቸው ሰባት እልፍ ከአንድ ሺህ ያህሉ ነበር። ሁሉም በአንዲት ሰዓት ጠፉ፣ አንድ ስንኳ አልተረፈም። ከዚህ በኋላ የመላእክት አለቆች ከመባረክት ጋር ወደ ሰማይ ወጡ። አባታችን ገብረ መንፈስ ቅዱስም አንበሶችና ነብሮች ወዳሉበት ወደ ምድረ ከብ ሄደ። የአባታችን የገብረ መንፈስ ቅዱስ ገርል ይቀጥላል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን። የጌታችን የመድኃኒታችን ኢየሱስ ክርስቶስ ይቅርታውና ቸርነቱ የአባታችን ገብረ መንፈስ ቅዱስ ጸሎቱና በረከቱ በእኛ በልጆቹና በመላ ህዝበ ክርስቲያን ላይ ለዘላለም ጸንቶ ይኖር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።